አንድነት ለተግባራዊ እርምጃ የአፍላ ወጣትነት እርግዝናን ለማስቆም እንተባበር በሚል መሪ ቃል በማዕከላዊ ኢትዮጵያ ክልል በሀላባ ዞን የአፍላ ወጣቶችና የወጣቶች የጤና ፎረም አካሂዷል። የአፍላ ወጣቶችና ወጣቶችን ጤና ፎረም በሀገር አቀፍ ደረጃ ሲከበር ለስድስተኛ ጊዜ መሆኑን የገለጹት የጤና ጥበቃ ሚኒስቴር ሚኒስትር ዴኤታ ከፍተኛ አማካሪ ፕሮፌሰር ስለሺ ጋሩማ ያላቻ ጋብቻና እርግዝና ያለእርሜ ሞትን እያስከተለ በመሆኑ በክልል ደረጃ የተወሰደው የማነቃቂያ መድረክ በዞን በወረዳ ብሎም ለማህበረሰቡ ግንዛቤ እንዲፈጥር ከፍተኛ ስራ የተሰራ መሆኑን ገልጸዋል። በሀገር አቀፍ ደረጃ በዘንድሮ አመት የወጣቶች እርግዝና ቅነሳ የሚል ፍኖተ ካርታ ተሰርቷል። ይህ ሲሰራ በጤና ሚኒስቴር አስተባባሪነት ትምህርት ሚኒስቴር፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ የፌዴራል እቅድና ልማት ጉዳይ ሚኒስቴር አንድ ላይ በመቀናጀት አራት መስሪያ ቤቶች ማለት ነው ተፈራርሞ ፍኖተ ካርታውን ወደ ስራ ውስጥ ያስገቡበት ሁኔታ አለ ማለት ነው። ይሄ ወደ ታች ለማውረድና ና የህብረተሰቡን ግንዛቤ ደግሞ ደረጃ በደረጃ እየጨመሩ መሄድና እያስጨበጡ መሄድ በጣም አስፈላጊ ሆኖ በመታየቱ እንግዲህ በዘንድሮ ዓመት የስድስተኛውን የወጣቶችና አፍላ ወጣቶች ጤና ፎረም ስናከብር በትብብር የወጣትና አፍላ ወጣትን እርግዝና እንግታ በሚል መልእክት ነው እያከበርነው ያለ ነው። በመረሃ ግብሩ ንግግር ያደረጉት የክልሉ የጤና ቢሮ ምክትል ኃላፊ አቶ ሀብቴ ገብረ ሚካኤል በአፍላ ወጣቶችና ወጣቶች ላይ ያለ እድሜ ጋብቻና እርግዝናን ለመከላከል በተለያዩ የስራ መስክ የተሰማሩ ባለድርሻ አካላት ብሎም የሃይማኖት አባቶች መረባረብ አለባቸውም ብለዋል። ሁላችንም መረዳት አለብን ብዬ ነው የማስበው። አንደኛ ይሄ የእድሜ ክልል በተፈጥሮም ቢሆን አዳዲስ ባህርያት የሚመጡበት ጊዜ ነው። አዳዲስ ነገሮችን የሚያዩበት ጊዜ ነው በአብዛኛው ማለት ነው። ሁለተኛ ብዙ ነገሮችን ለመሞከር ለማድረግ አክቲቭ የሚሆኑበት ጊዜ ነው። ይህ የተፈጥሮ ነው። በነገራችን ላይ ሶ በስሜት ብቻ የምንነሳሱበት መሆን የለበትም። ይሄንን ማስቆም ያለብን እኛንን በጊዜ ግንዛቤ ፈጥረን ማለት ነው፣ ተገቢውን ድጋፍ አድርገን ማለት ነው። ሶ በስሜት ተነሳስተው ኦር ፊዚካሊ አዳዲስ ባህሪያትን ዲቨሎፕ ስላደረጉ ብቻ ማግባት በአፍላ ወጣትነት ጊዜ ማርገዝ በጣም ዘርፈ ብዙ የሆኑ ችግሮችን ያመጣል። ሶ ይህን በደንብ መረዳት ተገቢ ነው የሚሆነው። ይህን የመከላከል ስራ ደግሞ የጋራ ነው ሊሆን የሚገባው። የሀላባ ቁሊቶ ከተማ አስተዳደር ከንቲባ አቶ ገመዳ መሐመድ ወጣቶች ጤናማ ሲሆኑ ጤናማ አይምሮ ያለው ዜጋ መፍጠር ስለሚቻል አፍላ ወጣቶችን በተመለከተ ከተማችን ላይ ሰፊ ስራዎች እየተሰሩ ነውም ሲሉ ተናግረዋል። ይህ ዘርፍ አሉ። ቀጣይም በተቀናጀ፣ በተደራጀ በዚህ ልክ የትኩረት ተሰጥቶ እንደ ሀገርም የተጀመረው ነገር ጥሩ ሆኖ ይሄ እንደተሞክሮም ማሞም ብቻም ሳይሆን ስራውንም አጠናክሮ መቀጠል ጉዳይ ላይ ሁላችንም የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ማቴዎስ ማልዳዬ በበኩላቸው የሴት ልጅ ያለ እድሜ ጋብቻና እርግዝናን ከማህበራዊ ህይወት ጫና ባለፈ ለትምህርቷ መስተጓጎል መንስኤ በመሆኑ የተማረ ሀገር ተረካቢ ዜጋን ለመፍጠር በቅንጅት መስራት ተገቢ መሆኑን ጠቁመዋል። ቻችን ያለ እድሜ እንዳያግቡ ያለ እድሜ እንዳይወልዱ ጭምር ሁላችንም በየፊናችን በተለይ ጤናና ትምህርት በጋራ እንደምንሰራ ይታወቃል። በጤናማ የሆኑ ህጻናት ከሌሉ በትምህርት ገበታ ኢንቮልቭ የሚያደርገው የተማሪዎች ቁጥር እንደሚያንስ፣ መጠነ ማቋረጥ እንደሚሰፋ እናውቃለን እና በዚህ ረገድ ተቀናጅተን እየሰራን ነው ያለ ነው የኢትዮጵያ አፍላ ወጣቶችና ወጣቶች ካውንስል ምክትልና የክልሉ አፍላ ወጣቶችና ወጣቶች ጤና ካውንስል ፕሬዚደንት ሰሚራ ጀማል የፎረሙ መመስረት ወጣቶች ያለባቸውን ድክመት በመለየት ራሳቸውን መጠበቅ እንዲችሉ የሚያበረታታ ነው በማለት ተናግራለች። ወጣቶችን ተጠቃሚ ለማድረግ ነው በዋናነት ራሳቸው ለራሳቸው ወጣት ከወጣት ጋር በተለያዩ መድረኮች፣ ዩዝ ፍሬንድሊ ሰርቪስ አለ። ይሄ ወጣቶችን እንደ ጓደኛ አርጎ የሚሰጥ አገልግሎት አለ። ወጣት በወጣት የምክር አገልግሎት የተለያዩ ነገሮች ሀብን ቢያደርጉ እንዴት ያንን ነገር መቅረፍ ይቻላል። ሌላ ቦታ ደግሞ እንደዚሁ የወጣት ማዕከላቶች ላይ ያሉ ስነ ተዋልዶ ሩሞች፣ እዛም ላይ የወጣት ማዕከል ነው፣ ወጣት ላይ ነው፣ እዛም ላይ ወጣት ነው። ስለተለያዩ ኮንትራሴፕቲቭ ሜቶዶች ስለ ፋሚሊ ፕላኒንግ ወጣቶች ስለ ራሳቸው ስለ ስነ ተዋልዶ እንዲያውቁ የሚደረግበት አክቲቪቲ ነው ማለት ነው።